እኔ እውነት ለመናገር ያክል ይህንን ነገር ያዩተኝ ልክ እንደ ማዳላት ነው። ቢኒ አዳልታል። እውነቴን ነው። ሰላም ሰላም፣ ውድ የተከበራችሁ የቻናል የተከታታዮች ሰላማችሁ ሳልኝ በያላችሁ። እውነት ለመናገር ዛሬ ለሀይሚዬ የተደረገ የሙዚቃ ምርጫ ቢኒ ያደረገላት የሙዚቃ ምርጫ በጣም አሪፍ ነው፣ ወድጀዋለሁ። ነገር ግን ደግሞ ውዶቼ ቅሬታ ፈጥሮብኛል። ቅሬታ ፈጥሮ ቅሬታው ምን መሰላችሁ? እንደው ሳላይሽው ከሌለሽ የለሁም ከሌለሽ የለሁም። ተመችቶኛል። እኛም ሀይምዬ ከሌለች የለንም። ምን እንሰራለን? እንደ እንቁራሪት ሚዲያ ላይ ትላላችሁ። ግን ሳላይ ሹዬ አላድርም። ቢኒ ሳላይ ሹዬ አላድርም። አስበዋል። አመት በዓልን ሰበብ አድርገክ እንደው ቢያንስ እንኳን የሆነ ምክንያት ኖሮ ትገናኛላችሁ። ከሸገር ቡታጅራ ትገናኛላችሁ ማትገናኙበት መንገድ የለም። ቤተሰብ ናችሁ፣ ትገናኛላችሁ። እኔ አለሁልህ እንዴ! እኔ አለሁልህ እንዴ! እንደ እንቁራሪት እዚ ስልክ ላይ ተጥጄ ይቶ ብላይ ሀይሚዬ፣ ሀይሚዬ፣ ሀይሚዬ፣ ሀይሚዬ የምል አንድ ቀን እንኳን በአካል አግኝቻት የማላቅ፣ በስልክ ብቻ የማያት፣ በክዚ በስልክ ብቻ የምከታተላት እንደ እንቁራሪት ጧትና ማታ ሀይሚ ሀይሚ እያልኩኝ ይኸው እንደ ውሃ ውስጥ እንዳለች እንቁራሪት ስንጣጣ ነው የምውለው። ቢኒ አስተያየት ይደረግለኒ። አይስታየት ይደረግ ሳላይ ሹ አላጥረም እንዲ ይሄ ይሄ በሕገ መንግስቱ ይጠየቅለት። አስተያየት ይደረግልን። እንደዚህማ ተብሎ አይዘፈንም፣ አይዘፈንም። እውነት እህ የኒ ግርማ፣ የኒ ግርማ ሞገስ፣ የኒ አለኝታ ብለህ አቆላብሳት። እኔ አንድ ቀን መቻይቻ ታውቃለሁኝ። ሃይሚዬ ሃይሚዬ የሚሉ ስንት ሃይሚዬ ወዳጆች መቻይ ተዋት ያውቃሉ። በአካል አንተ አጠገቧ ሆነ አይኗ አይኗን እያየ እየዘፈንክላት ይዳ አሁን አዳልታል፣ በጣም አዳልታል። እኔን ማሰብ አለብህ። እንደኔ አይነቷን ሃይሚ ሃይሚ ያለ ስትለፈልፍ እምቱን ማሰብ አለብህ፣ እኛን ማሰብ አለብህ ትላላችሁ። ለማንኛውም ውዶቼ በክፉ አይነ እንዳታዩት ግን ፈታ በሉበት ብዬ ነው። እና ደስ ይላል። እግዚአብሔር ካለ ደግሞ እኛ አንድ ቀን እናያታለን፣ በአካል እናገኛታለን ማለት ነው። ፈጣሪ ከፈቀደ እንደ ክፋት ደግሞ እንዳትወስዱት ይህንን ንግግሬ፣ ፈታ በሉ ብዬ ነው። እና ሙዚቃው ተመችቶኛል። እኛም ሳናያት ውለን ማደር አንችልም፣ በስልካችንም ቢሆን ትናፍቀናለች። አንድ ቀን ተጠፋች፣ ምን ሆና ይሆን፣ ቅማሟ ምን ገጥሟት ይሆን፣ እነከበደ እንጫንኛለው ምን አድርገው ይሆን፣ ደግሞ ምን አስከፍቷት ይሆን በሚል እንጨናነቃለን። ስለዚህ አንተ ብቻ አይደለም እኛ ራሱ በስልካችን የምንከታተላት ትናፍቀናለች ማለት ነው። ቢኒ ይመቻችሁ፣ ፈታ በሉ። ዋው ሁለታችሁም ደምቃችኋል። በጣም ነው የምታምሩት እህትና ወንድም ዋው ላይክ ሼር አድርጎ አሳብ አስተያየታችሁን በኮመንት አስቀምጡ፣ የኔ ውድ ቤተሰቦች።